ሰላም ጤና ይስጥልን፣ እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምናላችሁልን። ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ከእነዚህ መካከል ትላንትና የአውሮፓ ቻምፒየንስ ሊግ ጨዋታዎች ጋር በተያዘም በተለይ ከአርሰናል የሪያል ማድሪድ ላይ ያደረገውን ድል በተመለከተ አሁንም በርከት ያሉ ሀሳቦች እየተነገሩ ይገኛሉ። እነሱን ጉዳዮች አሁንም ማነሳሳታችንን የምንቀጥል ነው የሚሆነው። ዛሬም የሚደረጉ እንግዲህ ተጠባቂ ጨዋታዎች እንዳሉ ይታወቃል። ዛሬ እንግዲህ ፓሪስ ሰን ጀርሜን ከአስተን ቪላ ጋር በፓርክ ደስ ፕሪንስ ከዛ በተጨማሪ ደግሞ ባርሴሎና ና ቦሩሲያ ዶርትመንድም እንዲሁም ያደርጉት መርሃ ግብርም ዛሬ የሚደረጉ በጣም ተጠባቂ ጨዋታዎች ናቸው። ስለነዚህ ጨዋታዎችም ዛሬ በስፋት የምናነሳ ነው የሚሆነው ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ ለተከታዮቹ ደቂቃዎች፣ እናንተም ከኛ ጋር አብራችሁ ስትቆዩ ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን ነው ከመሸጋገሪያው በኋላ የምናመራው የአውሮፓ ቻምፒየንስ ሊግን መረጃዎች በማስቀደምን ጀምር በተለይ ዛሬ ከሚደረጉ ጨዋታዎች ጋር በተያያዘ ዛሬ እንግዲህ ሁለት ጨዋታዎች ቀጥለው ይደረጋሉ። በሩብ ፍጻሜው ትናንትና ሁለት ጨዋታዎች መደረጋቸው ይታወሳል። በኤምሬትስ ስቴዲየም አርሰናል ሪያል ማድሪድን ሶስት ለዜሮ አሸንፈዋል። ከዛ በተጨማሪ ደግሞ ሌላኛው በአሊያንዝ አሬና ባየር ሚኒክ በሜዳው በኢንተር ሚላን ሁለት ለአንድ የተሸነፈበት መርሃ ግብረም ትናንትና የተደረጉ ናቸው። ዛሬ ጨዋታዎች ቀጥለው ይደረጋሉ በፓርክ ደ ፕሪንስ ፓሪሰን ጀርሜን እና አስቶን ቪላ ጨዋታቸውን ያደርጋሉ። ይህ ጨዋታ እንግዲህ ምሽት አራት ሰዓት ሲል በፓርክ ደስ ፕሪንስ ፈረንሳይ ላይ የሚደረግ መርሀ ግብር ነው። ሌላኛው ባርሴሎና በሜዳው ስፔን ላይ ቦሩሲያ ዶርትመንድን የጀርመኑን ክለብ የሚያስተናግድበት ጨዋታ ዛሬ ከሚጠበቁ ጨዋታዎች መካከል እንግዲህ ዛሬ የሚደረጉት ናቸው። ከዛሬው ጨዋታ ጋር በተያያዘም ላሚን ያማል አንድ ሀሳብን ሰጥቷል። የሶስትዮሽ ዋንጫን እናሳካለን ሲል ነው ላሚን ያማል የተናገረው። ስፔናዊው የባርሴሎና የፊት መስመር ተጫዋች የሆነው ላሚን ያማል በዚህ ዓመት እያንዳንዱን ዋንጫን የማሸነፍ ፍላጎት እንዳላቸውን የገለጹት የውድድር ዓመቱ ሲጀመር ጀምሮ ሁሉንም ዋንጫዎች ማሸነፍ እመኝ ነበር ሲል ላሚን ያማል አስቴቱን ሰጥቷል። የሶስትዮሽ ዋንጫን እናሸንፋለን የሚለው ላሚን ያማል እኛ ባርሴሎናዎች ነን፣ ከዚህ በፊት አሳክተነዋል። በድጋሚ ዘንድሮም እንደምናሳካው ተስፋ አድርጋለሁ። የአውሮፓ ቻምፒየንስ ሊግን፣ የላሊጋ ዋንጫንና የኮፓ ዴልሬዩን ዋንጫ እናነሷለን ሶስቱንም ዋንጫዎች ወደ ቤታችን እናስገባለን ሲል ነው ላሚን ያማል የተናገረው። ዛሬ እንግዲህ በአውሮፓ ቻምፒየንስ ሊጉ ምሽት አራት ሰዓት ሲል በአሜዳቸው ስታዲዮ ኮምፓኒስ ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው። በኦሎምፒክ ሉዊስ ኮምፓኒየስ ስቴዲየም ዛሬ ጨዋታቸውን ያደርጋሉ። ምሽት አራት ሰዓት ላይ የሚደረግ መርሃ ግብር እንደሆነ ነው የወጣለት መርሃ ግብርም የሚያሳየው ባርሴሎና ባለፉት ያደረጋቸውን አምስት ጨዋታዎች ካለፉት አምስት ጨዋታዎች አንዱን ጨዋታ አቻ ብቻ ወጥቷል እንጂ ሌሎቹን ጨዋታዎች ማሸነፍ ችሏል። ካለፉት አምስት ጨዋታዎቹ መካከል አትሌቲኮ ማድሪድን አራት ለሁለት ያሸነፈበት፣ እንዲሁ ደግሞ ኦሳሱናን ሶስት ለዜሮ ለ ያሸነፈበት ዢሮናን አራት ለአንድ ያሸነፈበትና ና እንዲሁ በኮፓ ዴል ሬይ በድጋሚ አትሌቲኮ ማድሪድን አንድ ለዜሮ ያሸነፈበት መርሃ ግብሮች ይጠቀሳሉ። ሌላኛው በሳምንቱ መጨረሻ ያደረጉት ከሪያል ቤቲስ ጋር የተደረገውና አንድ ለአንድ ያጠናቀቁት ጨዋታ ነው። እነዚህን አምስት ጨዋታዎች አልተሸነፉም፤ አራቱን አሸንፈው አንዱን አቻ ነው የወጡት። በአንጻሩ ቦሪሲያ ዶርትመንድ በሊጋቸው ደካማ የውድድር አመትን እያሳለፉ ይገኛሉ። በአውሮፓ ቻምፒየንስ ሊግ ላይ የተሻለ እንቅስቃሴን እያሳዩ ነው የሚገኙት በሊጋቸው ለምሳሌ ባለፉት አምስት ጨዋታዎች ካደረጓቸው አጠቃላይ አምስት ጨዋታዎች ሁለቱን ተሸንፈዋል፣ ሶስቱን አሸንፈዋል። በቡንደስ ሊጋው በኦግስበርግ አንድ ለዜሮ ተሸንፈዋል። ከዛም በአውሮፓ ቻምፒየንስ ሊግ ሊልን ሁለት ለአንድ አሸነፉ። በአርቤ ላይፕዚግ በቡንደስ ሊጋው ሁለት ለዜሮ ተሸነፉ። ከዛም ማይንዝን እንዲሁ ሶስት ለአንድ ማሸነፍ ችለዋል። በሳምንቱ መጨረሻ አራት ለአንድ በሆኑ ውጤት ያሸነፉበት ፍራይበርግን ያሸነፉበት ጨዋታም በዚህ ሳምንት ያደረጉት ነው። ዛሬ ደግሞ ከባርሴሎና ጋር ወሳኝ የሚባል ጨዋታቸውን ያደርጋሉ። በቦሪስ ያደወርትመንድ በኩል ወሳኝ የሚባለው የተከላካይ ስፍራ ተጫዋች የሆነው ኒኮሎ ሽሎተርቤርክ በዛሬው ጨዋታ ላይ እንግዲህ አይሰለፍም በጉዳት ምክንያት በዛሬው ጨዋታ ላይ የማይኖር ተጫዋች ነው የሚሆነው። ኒኮ ሽሎተርቤክ በዛሬው ጨዋታ ላይ አይኖርም። ይህን የሃያ አምስት አመት እንግዲህ ጀርመናዊ ተከላካይ ከላካይ ማን ይተከባል በርካቶች የሚጠይቁት ጥያቄ ነው። ነገር ግን ለዶርትሙንድ ትልቅ ማጣት ይሆናል ተብሎ ነው የሚጠበቀው። ፓስካል ግሮብም በቅጣት ምክንያት በዛሬው ጨዋታ ላይ የማይሰልፍ ሌላኛው ተጫዋች ነው። ማርሴል ሳቤት ዘርም እንዲሁ በዛሬው ጨዋታ ላይ አይኖርም። ሌሎችም ተጫዋቾች አሉ በእርግጥ በዛሬው ጨዋታ ላይ ለዶርትሙንድ አስተላለፍ ውስጥ መካተት የማይችሉ በባርሴሎና በኩል በዛሬው ጨዋታ ላይ ዳኒ ኦልሞ፣ ማርክ ካሴዶ፣ ማርክ አንድሬ ቴሪሽቴግን እና ማርክ በርነል በዛሬው ጨዋታ ላይ እንዲሁ መሰለፍ የማይችሉ ሶስቱ ተጫዋቾች እንደሆኑ ነው የተገለጹት። ጨዋታውን ኖርዌያዊው ዳኛ ኤስካሽ በዛሬው ጨዋታ በመሀል ዳኝነት እንደሚመሩት የወጣው መርሃ ግብር ደግሞ የሚያሳይ ነው። ሌላኛው ቅድም እንዳልኳችሁ ፓሪሰን ጀርሜንና አስተን ቪላ የሚያደርጉትም ጨዋታ ዛሬ የሚደረግ ሌላኛው መርሃ ግብር ነው። ፓሪሰን ጀርሜኖች ሊጋቸው ላይ ሻምፒየን መሆናቸውን አረጋግጠዋል። ባለፉት በሁሉም ውድድሮች ያደረጓቸውን አምስት ጨዋታዎች ማሸነፍ ችለዋል። ሊቨርፑልን አሸንፈዋል አንድ ለዜሮ እንዲሁም ማርሴን ሶስት ለአንድ አሸንፈዋል። ሴንቲቲየንን ስድስት ለአንድ እንዲሁ ደግሞ በ በፍሬንች ካፕም ደግሞ እንዲሁ አራት ለሁለት ያሸነፉበት ጨዋታ አለ። በዚህ ሳምንት ደግሞ ፍሬንች ሊግ ዋንን ማሸነፋቸውን ያረጋገጡበትን ጨዋታ አንጀርስን አንድ ለዜሮ በሆነ ውጤት ማሸነፋቸው የሚታወስ ጉዳይ ነው። ሌላኛው እንግዲህ ተጋጣሚያቸው አስተን ቪላም በጣም ጥሩ ወቅታዊ ፐርፎርማንስ ላይ የሚገኝ ቡድን ነው። ያለፉትን ስምንት ተከታታይ ጨዋታዎች አልተሸነፈም ስምንቱንም ጨዋታዎች ማሸነፍ የቻለ ቡድን ነው። የኡናይ ኤሚሪ ቡድን በጣም ጥሩ ፐርፎርም እያደረገ ያለ ቡድን ነው። ያለፉትን አምስት ጨዋታዎች ለመመልከት ግን ብሬንፈርድን አንድ ለ ዜሮ ክለብ ብሩዥን ሶስት ለ ዜሮ ፕሪስተን ኖርዚንድን በ ኤፍኤካፕ ካፕ 3 ለ0 እንዲሁ ብራይተን ኤን ሆቭ አልቢያንን 3 ለ ዜሮ እና በዚህ ሳምንት መጨረሻ ደግሞ የኑኖ ኤስፕሬንቶ ሳንቶ ኖቲንግሃም ፎረስትን ሁለት ለአንድ በሆነ ውጤት ማሸነፋቸው ይታወሳል። ዛሬ ምሽት አራት ሰዓት ሲል ደግሞ ከፓሪሰን ጀርሜን ጋር ጨዋታቸውን ያደርጋሉ። በዛሬው ጨዋታ ላይ ማርኬኒሆስ በፓሪሰን ጀርሜን በኩል በቅጣት ምክንያት የማይሰለፍ ተጫዋች ነው። ይህንን ጨዋታ ጣሊያናዊ ዋልቤተር መሪያኒ ይህንን ጨዋታ በመሀል ዳኝነት እንደሚመሩት ነው የወጣላቸው መርሃ ግብር የሚያሳየው ዛሬ የሚደረጉት ሁለቱ ጨዋታዎች እነዚህ ናቸው። በኢትዮጵያ ፕሪሚየር ሊግም ዛሬ ሁለት ጨዋታዎች ይደረጋሉ። በኋላ ላይ በስፋት እናነሳለን። አሁን ላይ እንግዲህ እኛ ስቱዲዮ በገባንበት ሰዓት የተጀመረ ጨዋታ አለ። ኢትዮ ኤሌክትሪክ እና ሐዋሳ ከተማ ጨዋታቸውን እያደረጉ ይገኛሉ። ምሽት አስራ ሁለት ሰዓት ሲል ደግሞ ሰሁል ሽራና ሲዳማ ቡና ጨዋታቸውን ያደርጋሉ። ከነዚህ ሁለት ጨዋታዎች ጋር በተያዘ ሀሳቦቻችንን በኋላ ላይ በስፋት እናነሳለን። እነዚህ ጨዋታዎች ግን ዛሬ የሚደረጉ የኢትዮጵያ ፕሪሚየር ሊግ ሁለት መርሃ ግብሮች ናቸው። ቸልሲን የተመለከቱ መረጃዎችን እናንሳ። ቪክተር ኦስሜን በሳምንት 340 ሺህ ደሞዝ ይፈልጋል ሲል የኢኤስፒኤን ጋዜጠኛው ሮብ ዳውሰን ገልጿል። እንግዲህ አሁን ላይ ቸልሲም ማንቸስተር ዩናይትድም እንዲሁም ሌሎች ክለቦችም የዘጠኝ ቁጥር ተጫዋች እየፈለጉ የሚገኙ በርከት ያሉ ክለቦች ይገኛሉ። ከእነዚህ መካከል ግን ቸልሲ አንደኛው ነው። በቸልሲ ዝርዝር ውስጥ ካሉ ተጫዋቾች መካከል ደግሞ በኋላ ላይ በርካቶቹን እናነሳለን። ነገር ግን ኦስሜና አንደኛው እንደሆነ ይታወቃል እና ኦስሜን አሁን ላይ የናፖሊ ተጫዋች ነው። በውሰት ግን በቱርኩ ጋላት ሰራ እየተጫወተ ይገኛል። ጥሩ የውድድር አመትንም ዘንድሮም እያሳለፈ ይገኛል። እንዲሁ ደግሞ ያለፉትን ያለፈው አመት ላይ ደግሞ እንዲሁ የጣሊያን ሴሬ ከፍተኛ ግብ አስቆጣሪ እንደሆነ ጭምር የምናስታውስባቸው አመቶች ነበሩ ያኔ እንግዲህ ናፖሊ ሻምፒየን በሆነበት አመት ማለት ነው። ቪክተር ኦስሜና አሁን ላይ ግን በሳምንት 340 ሺህ ደሞዝ የሚከፍለው ቡድን ይፈልጋል የሚሉ መረጃዎች ናቸው እየወጡ የሚገኙት። ቸልሲዎች የቀኝ ግር መስመር አጥቂና ዘጠኝ ቁጥር ተጫዋች ለማስፈረም እየተንቀሳቀሱ ነው። በኒኮ ዊሊያምስና በጄሚ ባይኖ ጌቴንስ ላይ ፍላጎት ያላቸው ሲሆን ቶትናም ሆትስፐርስ ማቲያስ ቴልን ማስፈረም እንደማይፈልጉ ከገለጹ በኋላ ማቲያስ ቴልም የ ቸልሲ የዝውውር እቅድ ውስጥ በድጋሚ ተካቷል ሲል ነው ዘገባውን ያጠናከረው ቤን ጃኮብስ መረጃውን ያጋራው። ከጄዳን ሳንቾ ጋር በተያዘ ደግሞ የተለያዩ መረጃዎችን አጠናክሯል ፋብሪዚዮ ሮማኖም። በቅርብ ጊዜ ደካማ አቋምና ትችት ቢኖርበትም ሳንቾ በቸልሲ ቤት በጣም ደስተኛ እንደሆነ ተገልጿል። ቁርጠኛና በጥሩ ሁኔታ ለመጫወትም ትኩረት እያደረገ እንደሆነ ነው የሚነገረው። በስታንፈርድ ብሪጅ በቆየበት ጊዜ ደስተኛ ነው እናም ቡድኑን ለመርዳትም እየሞከረ ሁላ እንደሆነ ዘገባው ያሳያል። ቸልሲ ሳንቾን ወደ ቀድሞ ክለቡ ማንቸስተር ዩናይትድ ለመመለስ ያሰበውን እቅድ ለዩናይትድ አላሳወቀም። የሳንቾ የውሰት ሁኔታ ፍጹም ክፍት እንደሆነም ጭምር ነው የሚነገረው። የቀሩት የውድድር ዘመን ጨዋታዎችም በቸልሲ ያለውን የወደፊት ሁኔታ ለመወሰን በጣም አስፈላጊና ወሳኝ ሊሆኑ እንደሚችሉ ጭምር በርካቶች እያመኑ እንደሚገኙ ነው ፋብሪዚዮ ሮማኖ በመረጃው ላይ ያጋራው። ለቸልሲ ሊሆኑ የሚችሉ የአጥቂ ዝውውሮች አሉ። ከነዚህ መካከል አንደኛው ቤንጃሚን ሼሽኮ ሲሆን አርቤ ላይፕዚግ እየተጫወተ ይገኛል። ቸልሲ እሱን ለማስፈረም እያሰበ እንደሆነ ይታወቃል። በዚህ ውድድር ዓመት 15 ጎሎችን አስቆጥሯል። አርሰናል ደግሞ የዚህ ተጫዋች ትልቁ ፈላጊ እንደሆነ ይነገራል። ሌላኛው ቪክተር ዮከርሽ ነው። ስፖርቲንግ ሊዝበን የሚጫወት ተጫዋች ነው። ቸልሲም ይህንንም ተጫዋች ለማስፈረም ሙከራዎችን ያደርጋል ተብሎ ይጠብቃል። በዚህ ውድድር ዓመት 41 ጎሎችን አስቆጥሯል። በአሁኑ ሰዓት በአውሮፓ በጎል እየመራ ያለው ተጫዋች ይሄ ነው። እሱም ደግሞ የአርሰናል እንዲሁ የማንቸስተር ዝርዝር ውስጥም ያለ ተጫዋች ነው። አሌክዛንደር ኢሳክም ሌላኛው የቼልሲ ተፈላጊ ተጫዋች ነው። በኒውካስል ዩናይትድ ነው እየተጫወተ የሚገኘው አሁን ላይ። ቼልሲ እሱን ለማስፈረም ሊሞክር ይችላል ተብሎ ይታሰባል። ይህ ሙከራ አሌክዛንደር ኢሳክ ለዝውውር የሚገኝ ከሆነ ብቻ የሚደረግ ሙከራ ነው። አሁን ላይ ለኒውካስል ዩናይትድ በጣም ጥሩ ብቃት እያሳየ ይገኛል። በዚህ ውድድር ዓመት 23 ጎሎችንም አስቆጠሩ ይታወቃል። ነገር ግን ይህንን ተጫዋች ለማስፈረም በጣም ከባድ ይሆናል ተብሎ ይታሰባል። ምክንያቱም ኒውካስል ዩናይትድ የአውሮፓ ቻምፒንስ ሊግ ተሳታፊ ለመሆን እጅግ ትልቅ እድል አላቸው። ስለዚህ በአውሮፓ ውድድሮች ላይ አሌክዛንደር ኢሳክ የሚሳተፍ የሚሆን ከሆነ ና ቡድኑ ደግሞ ዋንጫ ማምጣት ጀምሯል። በዚህ እንግዲህ በዚህ ውድድር ዓመት የካራባው ካፕ ዋንጫን ማሳካታቸውን እናስታውሳለን ና ይሄ ቡድን እንግዲህ ምናልባት ዋንጫዎችን ማምጣት በመጀመሩ የአውሮፓ ውድድሮች ላይ በመሳተፉ ምክንያት አሌክዛንደር ኢሳክ እዛው በአስተን ይቅርታ በኒውካስል ዩናይትድ ሊቆይ የሚችልበት እድል ሰፊ ነው የሚሉ መረጃዎችም እየወጡ ይገኛሉ። እና የተለያዩ ዘገባዎች ናቸው አሁን ላይ እየወጡ የሚገኙት። ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ የሊዮኑን ተጫዋች የሆነው ራያን ቸርኪን ከፍሎሪያን ቬርትስ የበለጠ አማራጭ አድርጎ እየተከታተለው እንደሆነ መረጃ ምንጮቹ እየገለጹ ይገኛሉ። እንግዲህ ይህንን ተጫዋች ፍሎሪያን ቨርትስን ማስፈረም ሲቲ በጣም እንደሚፈልግ ይታወቃል። ነገር ግን ትንሽ ከበድ ያለ ፉክክር ሊጠብቃቸው ይችላል። ባየር ሌቨርኩሰንም ተጫዋቹን የመልቀቅ ፍላጎት የለውም። ተጫዋቹም እስከ 2026ቱ ያለ ዋንጫ እዛው ባየር ሌቨርኩሰን መቆየት ምርጫው እንደሆነ በተደጋጋሚ ሲነገር ነበረ። ከዛ በተጨማሪ ግን ባየር ሚኒክ የዚህ ተጫዋች እንግዲህ ቀንደኛ ፈላጊ ነው። ሲቲ በቀላሉ ያገኛል ተብሎ አይጠበቅም። ነገር ግን በሊዮን እየተጫወተ የሚገኘው ራያን ቸርኪን ማስፈረም ግን ለሲቲ ቀላሉ ምርጫ ሊሆን እንደሚችል በርካቶች ያምናሉ። ኢንተር ማያሚ በክረምቱ ለኬቨን ደብሮይና ኮንትራት ለማቅረብ ተዘጋጅተባል። ኢንተር ማያሚ ከኬቨን ደብሮይና ከሌላ ሜጀር ሊክ ሶከር ክለብ ያለ ፉክክር የግላቸው እንደሚያደርጉት እምነት አላቸው። ስለዚህም የተጫዋች ምናልባት ወደ ሜጀር ሊክ ሶከር የሚያመራ ከሆነ ከሊዮኔል ሜሲው ክለብ ኢንተር ማያሚ ጋር ሊፈራረም እንደሚችል ኢኤስፒኤን ዘግቧል። ማንቸስተር ሲቲ የአካዳሚውን አማካይ ዳይቪን ሙካስን እንግዲህ ውል ለማራዘም አቅደዋል። ባየር ሚኒክና አያክስ አምስተርዳም በዚህ ወር የ17 ዓመቱን ልጅ ለማየትም ስካውቶችን ልከዋል። ዳቪድ ሙካሳም በዚህ ሲዝን ለማንቸስተር ሲቲ እንግዲህ አካዳሚ በ35 ጨዋታዎች 17 ጎሎችን አስቆጥሮ 25 አሲስቶችን ደግሞ ማድረግ የቻለ ተጫዋች ነው። በአጠቃላይ በ35 ጨዋታዎች በአርባ ሁለት ግቦች ላይ አስተዋጽኦ ማድረግ የቻለ ተጫዋች ነው። በውሰት ለኤሲ ሚላን እየተጫወተ የሚገኘው የማንቸስተር ሲቲ ተጫዋች የሆነው ካይል ወከር ጉዳት ማስተናገዱን ተከትሎ እና ቀዶ ጥገናን በተሳካ ሁኔታ እንደተደረገለትም ኤሲ ሚላን አሳውቀዋል። በለተጨማሪ ሳምንታትም ከሜዳ እንደሚርቅ ነው ኤሲ ሚላን እያረጋገጠ አርሰናልን ደግሞ እንመልከት። ሚኬል አርቴታ ይናገራል። ቡካዮ ሳካ ምንም አይነት ከባድ ጉዳት አልደረሰበትም። እሱ በጣም ደህና ነው፣ ግጭት የገጠመው ይመስለኛል። ነገር ግን በጣም ደህና ሁኔታ ላይ ነው የሚገኘው እና በቀጣይ ጨዋታዎች ላይም ይኖራል፣ ሲል አሰልጣኝ ሚኬል አርቴታ ተናግሯል። ጨዋታው ገና አላለቀም ብሏል ሚኬል አርቴታ፣ የአርሰናል ዋና አሰልጣኝ ነው። ሚኬል አርቴታ ቡድናቸው ካስመዘገበው ወሳኝ ድል በኋላ ቀሪ ዘጠና ደቂቃ እንዳለ አሳስበዋል የሰራ ነው፣ ግማሽ ስራ ነው ያሉት አሰልጣኙ ሪያል ማድሪድ የዚህ ውድድር ምርጦች ናቸው፣ ምንም ያለቀ ነገር የለም ሲል ተደምጠዋል። ስለ መልሱ ጨዋታ በሰጡት ምላሽም ለቤርናቢው ጨዋታ ተዘጋጅተን ለማሸነፍ እንጫወታለን፣ ኤምሬትስ ላይ ያደረግነውን በመልሱም ለማድረግ አቅመዋለን ሲሉ ነው አሰልጣኝ ሚኬል አርቴታ የተናገረው። ሚኬል አርቴታ ጓርዲዮላን አነጋግረው እንደነበር ነው የተገለጸው። የአርሰናሉ አሰልጣኝ ሚኬል አርቴታ ከሪያል ማድሪዱ የትላንትናው ድል በፊት አሰልጣኝ ፔፕ ጓርዲዮላን አነጋግረው እንደነበር ተገልጿል። ከጨዋታው በፊት ከፔፕ ጓርዲዮላ ጋር ተነጋግረናል፣ እሱን ማነጋገር ፈልጌ ነበር ሲሉ አሰልጣኝ ሚኬል አርቴታ አረጋግጠዋል። ከጎኔ የሚቆሙ ጥሩ ሰዎች በማግኘት የድለኛ ነኝ ያሉት አሰልጣኝ ሚኬል አርቴታ ይህንን በጣም ረድቶኛል፣ ለፔፕ ጓርዲዮላ እኛ እንግዲህ ያደረግናቸውን ነገሮችም ያደንቃል ብሏል። ልምዱ ካላቸው ምርጥ እንግዲህ ልምዶችን መውሰድና መማር አስፈላጊው ነው። እናም ጋርዲዮላ በጣም አስተዋይ ሰው ነው ሲልም ነው አርቴታ ያሞካሸውና ለትናንትናው ድልም የዚህ ሰው አስተዋጽኦም እንዳለበት ጭምር ነው አሰልጣኝ የሚክል አርቴታ ሀሳቡን የተናገረው። ዴክላን ራይስ በአውሮፓ ቻምፒየንስ ሊግ በጥሎ ማለፍ ጨዋታ ሁለት የቅጣት ምትጎሎችን በቀጥታ ያስቆጠረ የመጀመሪያው ተጫዋች ነው። ዴክላን ራይስ የመጀመሪያው እቅዳችን ኳሱን ለማሻማት ነበር ነገር ግን ለሳካ ይህንን ኳስ ቀጥታ ለሞክረው አልኩት። እሱም ውስጥ ከተሰማህ ይህንን አድርገው አለኝ። ይህንን የወሰንኩበት ምክንያትም የበረኛውን አቋቋምና የተሰራውን አጥራይቼው ነው። ኒኮላ ጆቪየር እንዳሻማው እየነገረ ነበር። ሳካ ግን የተሰማህን አድርገው አለኝ። ከዛም ወሰኛለሁ ልመታው ወሰንኩኝ። ከዛም መታሁት፣ ጎሉም ተቆጠረ ሲል ነው ዴክላን ራይስ የተናገረው። ትላንትና እንግዲህ ድሉ ለአርሰናል ብቻ የተገኘ አይደለም፣ ለእንግሊዝ ክለቦችም ትልቅ ድል ነው የትናንትናው ድል ምክንያቱም አርሰናሎች አሁን ላይ እንግዲህ የትናንትናውን ጨዋታ በማሸነፋቸው ምክንያት በዚህ የውድድር ዓመት አምስተኛ ደረጃ ሆኖ የሚያጠናቀቀው ቡድን ወይም ደግሞ ከአንደኛ እስከ አምስተኛ ደረጃ ይዘው የሚያጠናቅቁ ቡድኖች በአውሮፓ ቻምፒየንስ ሊግ ላይ እንግዲህ የእንግሊዝ እንግሊዝን ወክለው የሚሳተፉ እንደሆነ ነው እየተገለጸ የሚገኘው ምናልባት አምስት ተሳታፊዎችን የእንግሊዝ ፕሪሚየር ሊግ ያገኛል ማለት ነው። ምናልባት የዩሮፓ ሊጉን ደግሞ ከቶትናምና ከማንቸስተር ነትራ አንዳቸው ማሸነፍ የሚችሉ ከሆነ ደግሞ በዚህ ውድድር ላይ ስድስት ተሳታፊ ቡድኖችን የእንግሊዝ ቡድኖች ልንመለከት የምንችልበት እድል ሰፊ ነው ተብሎ እየተነገረ ይገኛል። ምክንያቱም እንግዲህ ዩሮፓ ሊግን ማሸነፍ ለብቻው አንድ ኮታ አለውና፣ የእንግሊዝ ቡድኖች ይህንን ዋንጫ ማሸነፍ የሚችሉ ከሆነ ስድስት ተሳታፊ ቡድኖችን ልንመለከት የምንችልበት እድል ሰፊ ይሆናል ተብሎ ነው የሚጠበቀው። ሉካ ሞድሪች ይናገራል። ከአርሰናል ሁለት ጎሎች በኋላም ጥሩ አልነበርንም ከክፍት ጨዋታ እሺ፣ ነገር ግን ከቀጥታ ቅጣት ምት ሁለቱን ለመቀበል አዳጋች ነው። ነገር ግን ይህ እግር ኳስ ነው። አርሰናል የተሻለ ቡድን ነበር። ይሄ ቀላል ነገር ነው ሲልም ነው የተናገረው ሌላኛው ሴስ ፋብሪጋስ ነው። የቀድሞው የአርሰናል ተጫዋች እንደነበረ እናስታውሳለን። በጣም ደስተኛ ነኝ። በሶስት የጎል ልዩነት አሸንፈናል። አንደኛው ጎል ሲቆጠር ይሄ ነው፣ አሁን ደግሞ ሁለተኛው ያስፈልጋችኋል አልኩኝ። ሁለተኛው ሲቆጠርም ሶስተኛው ያስፈልጋችኋል አልኩኝ። እናም አደረጉት። አሁን ጨዋታውን እንግዲህ ለማሸነፍ ችለናል እንግዲህ ደስተኛ ነበርኩኝ። ነገር ግን ሪያል ማድሪድ ሪያል ማድሪድ ነው። በመልስ ጨዋታ የሚጠበቅ ነገርም ይኖራል ወይም ደግሞ የሚፈጠረው ነገር አይታወቅም ሲል ነው ሴስ ፋብሪጋስ ሀሳቡን ያጋራው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሰ ዩናይትድ ተጫዋቹ ልምምር ሰርተዋል። ማንቸስተር ዩናይትድ የመሃል ሜዳ ተጫዋች ኮቢ ማይኖ በ ዛሬው በቡድኑ መደበኛ ልምምድ ላይ መሳተፍ መቻሉ ነው እየተገለጸ የሚገኘው። ኮቢ ማይኖ ባጋጠመው ጉዳት ምክንያት ለበርካታ ሳምንታት ከሜዳ ርቆ ባለፈው ሳምንት መመለሱ አይዘነጋም። በሌላ በኩል ማንቸስተር ዩናይትድ ባደረገው ልምምድ ማታያስ ደሊት እንዳልተሳተፈ ነው የተገለጸው። በተጨማሪም አይደን ሄቨን እና ቶቢ ኮሊየር ልምምድ ላይ ያልተሳተፉ ተጫዋቾች መሆናቸው እየተዘገበ ይገኛል። ማንቸስተር ዩናይትድ እንግዲህ ነገ ምሽት ከፈረንሳዩ ክለብ ኦሎምፒክ ሊዮን ጋር የዩሮፓ ሊግ ሩብ ፍጻሜ ጨዋታውንም ያደርጋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ እንደሚታወቀው በአውሮፓ ውድድሮች ላይ ብቸኛ ሽንፈት ያልቀመሰ ቡድን ነው። በጣም በጥሩ ቁመና ላይ የሚገኛል። በአውሮፓ ውድድር ዩሮፓ ሊጉን የሚያሳኩ ከሆነ በቀጥታ ወደ አውሮፓ ቻምፒየንስ ሊግ ውድድር ይመለሳሉ። ይህም የሚያስገኘው የገንዘብ ጥቅም ቡድናቸውን ለመስራትም በሚገባ ይጠቅማቸዋል ተብሎ ነው የሚታሰበው። እንደሚታወቀው ማንቸስተር ዩናይትድ አዲስ ስቴዲየም ገንባታ ላይ ሲገባ ማንቸስተር ዩናይትድ በቻምፒየንስ ሊግ ውድድር እየተሳተፈ ጥሩ ገቢ ሊኖረው ይገባል። ካልሆነ ግን ማንቸስተር ዩናይትድ ለማጠናከር አስቸጋሪ ይሆንባቸዋል ተብሎ ነው የሚጠበቀው ዩሮፓ ሊግ ሲያደርግ የዘንድሮ የውድድር ዓመትን ወደ ጥሩ የሚቀይሩበት እንዲሁም ደግሞ ለወደፊቱ ጥሩ ዘመንም የሚሰሩበትም ዋንጫ ለማምጣት በትኩረት መስራት እንደሚጠበቅባቸው ነው በርካቶች የሚያምኑት። ኒማኒያ ማቲች በማንቸስተር ዩናይትድ ቤት ስለነበረው ቆይታ ይናገራል። በእያንዳንዱ የውድድር ዓመት የምንችለውን ሁሉ እናደርጋለን። በመጀመሪያው ዓመት የክለቡ ቆይታ ሁለተኛ ሆነን ነው ማጠናቀቅ የቻልነው። ከዛ በኋላ ባሉት የውድድር ዓመታቶች በተከታታይ ሁለተኛ፣ ስድስተኛ፣ ሶስተኛ ና ሁለተኛ እንዲሁም ስድስተኛ ሆነን አጠናቀናል። በዩሮፓ ሊግ፣ ሱፐር ካፕ ና ኤፍ ኤ ካፕ ፍጻሜዎችም ላይ መካፈል ችለናል። በክለቡ ካሳለፍኳቸው አምስት የውረድር ዓመታት ውስጥም በአራቱ የአውሮፓ ቻምፒየንስ ሊግ ተሳታፊ መሆንም ችያለሁ። በዩናይትድ ቤት ሁለተኛ ደረጃን ይዞ ማጠናቀቅ እንደ ትልቅ ስኬት ባይቆጠርም በወቅቱ በነበረው ሁኔታ ግን ምክንያት ግን ይሄ ለእኛ ትልቅ ስኬት ነበር ሲልም ነው የተናገረው። እኛ የምንችለውን ሁሉ ሜዳ ላይ ብናደርግም አንዳንድ ጊዜ ተችቶች ይደርሱብን ነበር ሆኖም ግን ያን ያክል የተጋነነ ችግር በክለባችን በማንቸስተር ናይትር ላይ አልተመለከትንም ሲል ነው እንግዲህ ይህንን ሀሳብ የሰጠው ኒማንያ ማቲች ነው። ኒማንያ ማቲች ይቀጥልና፣ ሮማን አብርሃሞቪች ሁልጊዜም ቢሆን ስለ ውጤት ነበር የሚጠይቁን በማንቸስተር ዩናይትድ ቤት ግን ወደ ንግድ አስተሳሰብ ያደላ ነገር ነበር ሲልም ነው የተናገረው ኒማንያ ማቲች። አርጀንቲናዊው የሊዮን የተከላካይ ስፍራ ተጫዋች የሆነው ኒኮላ ታግሊያፊኮ ስለ ጋርናቾ ይናገራል። እሱ አሁንም ትልቅ ኮኮብ መሆን ይችላል ብዬ አስባለሁ። እርግጥ ነው ከአሰልጣኞች ጋር አንዳንድ አስቸጋሪ ጊዜያትን አሳልፏል። ነገር ግን ምናልባትም ሜዳ ላይ የበለጠ ድጋፍ ያስፈልገው ይሆናል አንዳንድ ጊዜ የበለጠ ስለ መግባባትም እያሰበ ነው ሲል ይናገራል። አንድ የክንፍ ተጫዋች ከፊቴ ሲኖር የበለጠ አንድ ለአንድ እንዲጫወቱ ማበረታታ ትወዳለሁ። ምናልባትም በዩናይትድ የበለጠ የሚያስፈልገው ይሄ ሊሆን ይችላል ሲል ይናገራል። ገና ወጣት ተጫዋች ነው፣ ነገር ግን በጣም ፈጣንና በጣም ጎበዝ ተጫዋች ነው። ተሰጥቶታል። በአሁኑ ጊዜ ለአርጀንቲና እንደሱ አይነት ብዙ ተጫዋቾች የሉንም፣ ሲልም ነው ታግሊያ ፊኮ ሐሳቡን የተናገረው። ቪክቶር ኦስሜን በዚህ ክረምት ወደ ፕሪምየር ሊግ ወይም ወደ ዩቬንቱስ ለመዘዋወር እቅድ አለው በ55.5 ሚሊዮን ፓውንድ ይገኛል ተብሎ ይታሰባል። ኦስሜን በዚህ ክረምትም ማንቸስተር ዩናይትድ ሊያስፈርማቸው ከሚችላቸው ተጫዋቾች ዝርዝር ውስጥ ቢካተትም በደሞዙ ምክንያት ግን በሊያም ዴላፕ ተተክቷል። የኦስሜን የደሞዝ ጥያቄ ከታክስ በኋላ በአመት ወደ 94 ሚሊዮን ፓውንድ ይደርሳል ተብሎም ይጠበቃል። ዩናይትዶች በዚህ ክረምት ደሞዛቸውን ለመቀነስም እየሞከሩ እንደሆነ ነው ሮብ ዲያውሰን መረጃውን እያጋራም የሚገኘው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። የርገን ክሎፕ በሚቀጥለው ወር ወደ መርሲሴድ ይመለሳሉ። አርብ ግንቦት 23 በሊቨርፑል በሚገኘው የሊቨርፑል ፋውንዴሽንም የበጎ አድራጎት እራትና እንደ ልዩ እንግዳ ሆኖም ሊቀርብ እንደሚችል ዘገባዎች ያሳያሉ። በተጨማሪም በወቅቱ ከክሪስታል ፓላስ ጋር ለሚደረገው የፍጻሜው ጨዋታም በአርኔስሎት ተጠርቷል። ነገር ግን ጀርመናዊው ይገኝ እንደሆነ እስካሁን ግልጽ የሆነ መረጃ እንደሌለ ነው ጄምስ ፒርስ ያጋራው። በዚሁ የሪያል ማድሪድን ጉዳዮች እናነሳ። ጨዋታው ከመጀመሩ በፊት ከኬልያን ጋር አጭር ንግግር ሲያደርግ ታይቶ የነበረው የቀድሞ የአርሰናል ተጫዋችና የአሁኑ የሲቢኤስ ስፖርት ተንታኝ የሆነው ቴሪ ዳንኤል ኦንሪ ከጨዋታው መጠናቀቅ በኋላ ኤምባፔን ምን እንዳለው ከጋዜጠኛ ባልደረቦቹ ጥያቄ ቀረበለት ነበር። እሱም ምላሹን እንዲ ሲል የሰጠው ምንም መጥፎ ነገር አልተመኘውለትም፣ ነገር ግን ያልኩት አንድና አንድ ነገር ቢኖር ኬልያን እባክህ ዛሬ በፍጹም ላይ ካልፈልግምን ያልኩት ሲልም ነው ቴሪ ዳንኤል ኦንሪ የተናገረው። ሪያል ማድሪድ በትናንትናው ጨዋታ ላይ ከተጋጣሚው በአርሰናል በ12 ኪሎ ሜትሮች ያነሳ ሩጫ በሜዳው ላይ ማድረግ የቻለ ሲሆን የዚህም ትልቁ ምክንያት ሚድፊልደሩ ላይ የኦሪዮል ሹዋሜኒና ፌዴሪኮ ቫልቬርድ ያለመሰለፍ ሲሆን ከዚህ በተጨማሪም የሉካ ሞድሪች ሜዳ ውስጥ መኖርና አጥቂዎቹን ደግሞ በግልጽ ወደኋላ ተመልሰው ከኳስ ጀርባ ከመቆም ባሻገር ለቡድኑ እንዳልሮጡም የሚያሳይ መረጃ ነው። በእግር ኳስ እንግዲህ ብዙ የተቆጣጠረው ቡድን ብዙ የሜዳ ክፍሎችን ከተጋጣሚው በተሻለ ሲሸፍን ባይታይም አርሰናል በትናንትናው ዕለት ሁለቱንም ሲያደርግ ግን ተመልክተናል። በሁለተኛው ዙር ጨዋታ የሆነ ነገር ይፈጠራል ብለዋል ካርሎ አንቸሎቲ። እግር ኳስ ላይ አንድ አስማት እንደሚፈጠር ማመንና መሞከር አለብን። በእግር ኳስ ውስጥ ሁሉም ነገር ሊከሰት ይችላል። ለምሳሌ ዴክላን ራይስ በትናንትናው ዕለት ሁለት ቅጣት ምቶችን ያስቆጠረብን ልጅ በተጫዋችነት ዘመኑ ቅጣት ምት አስቆጥሮ አያውቅም ነበር ሲልም ነው ካርሎ አንቸሎቲ የተናገሩት የመጨረሻ መረጃችን እናድርገውና የሀገር ውስጥ ጉዳዮችን እናነሳ። የኢትዮጵያ ፕሪምየር ሊግን የተመለከተ መረጃ ነው የምናነሳው። የኢትዮጵያ ፕሪምየር ሊግ ሁለት ጨዋታዎች ዛሬም ቀጥለው እየተደረጉ ይገኛሉ። አንደኛው ቀደም ብሎ ኢትዮ ኤሌክትሪክ እና ሀዋሳ ከተማ ጨዋታቸውን እያደረጉ ይገኛሉ። በመጨረሻው ሳምንት ከገጠማቸው ሽንፈት ለማገገም ወደ ሜዳ የሚገቡት ኢትዮ ኤሌክትሪኮችና ዳማ ከተማን የሚያገናኘው ጨዋታ ለሁለቱም ቡድኖች ካለው ወሳኝነት ብርቱ ፉክክር ይደረግበታል ተብሎ ይጠበቃል። በ28 ነጥቦች 11ኛ ደረጃ ላይ የተቀመጡት ኢትዮ ኤሌክትሪኮች በመጀመሪያው ዙር የመጨረሻ አራት ሳምንታት ያሳዩት ብቃትን ማስቀጠል ተስኗቸዋል። በሁለተኛው ዙር በተካሄዱት አራት ጨዋታዎች በሶስቱ ሽንፈት አስተናግደው በአንዱ ድል ያደረገው ቡድኑ በደረጃ ሰንጠረዡ አካፋይ መቀመጥ ቢችልም በስጋት ቀጠናው ካሉት ቡድኖች ያለው የነጥብ ልዩነት ጥቂት ነው። ይህንን ተከትሎ በዛሬው ዕለትም በሚደረገው ጨዋታ ወሳኝነቱ ትልቅ ይሆናል ተብሎ ነው የሚጠበቀው። ባለፉት አራት የጨዋታ ሳምንታት በስመዘገቡት ደካማ ውጤት ምክንያት ደረጃቸው ያሽቆለቆለው ኢትዮ ኤሌክትሪኮች ዳግም ወደ ውጤት ጎዳና ለመመለስ በቀዳሚነት የማጥቃት አጨዋወታቸውን ማሻሻል ይኖርባቸዋል። ሶስት ድሎችንና አንድ የአቻ ውጤት ባስመዘገቡባቸው አራት ውጤታማ ሳምንታት ስምንት ግቦችን ካስቆጠሩ በኋላ በመጨረሻዎቹ አራት መርሃ ግብሮች አንድ ግብቻ ያስቆጠሩት የአሰልጣኝ ዘሪሁን ሸንገታ ልጆችም በዛሬውን ጨምሮ በቀጣይ ጨዋታዎችም የቀደመውን የማጥቃት ጥንካሬያቸውን በመለስ ግድ ይላቸዋል። ቡድኑ በዛሬ ዕለትም ከወራጅ ቀጠናው ለመውጣት በሚያደርገው ጉዞ በጣም ጥሩ ፍልሚያ ያደርጋል ተብሎ የሚጠበቀው ሐዋሳ ከተማን እንደመቅጠሙም የሚጠበቀውን ፈተና በቀላሉ የሚታይ አይደለም። በሀያ ነጥብ አስራ ስድስተኛ ደረጃ ላይ የተቀመጡት ሐዋሳ ከተማዎች ከዛሬው ዕለት ሙሉ ነጥብ ማግኘትም የአንድ ደረጃ መሻሻልን ያስገኝላቸዋል። የመጀመሪያው የከተማቸውን ጨዋታ የኢትዮጵያ መድህን ሽንፈት በማስተናገድ የጀመሩት ሐዋሳ ከተማዎች ከሶስት ሽንፈት አልባም ጨዋታዎች በኋላ በሊጉ መሪ ሽንፈት ቢያስተናግዱም የቅርብ ሳምንታት ብቃታቸውን ለክፉ የሚሰጥ አይደለም። በ15ኛ ደረጃ ላይ የተቀመጠው አዳማ ከተማ ረፋድ ላይ ባከናወነው ጨዋታ ሽንፈት ማስተናገዱን ተከትሎ ደረጃው የሚሻሻልበት እድል ነው ያገኘው። ቡድኑ የወጥነት ችግር የሚታይበት ያፈጻጸም ድክመቱን መቅረፍም ከጨዋታው አንዳች ነጥብ ይዞው እንዲወጣ ያስችለዋል ተብሎ ይታመናል። ከኢትዮጵያ ቡናና ሀዲያ ሆሳና ከመሳሰሉ ጠንካራ ቡድኖች ባደረጉት ጨዋታም ጥሩ የመከላከል መዋቅር የነበራቸው ሀይቆቹም ከተጋጣሚያቸው የቀረበ ሳምንታት የማጥቃት አቅም አንጻር በመከላከሉ ረገድ ይፈተናሉ ተብሎ ባይገመትም፣ በመጨረሻው ጨዋታ የነበራቸው ውስን የመከላከል ድክመትን ማሻሻልም ይኖርባቸዋል ተብሎ ነው የሚጠበቀው። በኢትዮ ኤሌክትሪክ በኩል ጉዳት ላይ የነበሩት አብዱል አዚዝ አማን እና በፍቃዱ አስረሳሀኝ ወደ ልምምድ መመለሳቸው ቢሰማም ለዛሬው ጨዋታ እንደማይደርሱ ሲታወቅ፣ የተቀሩት ግን የቡድን አባላቶች ለዛሬው ጨዋታ ዝግጁ ናቸው። ሐዋሳ ከተማ በእኩል እንግዲህ በተከላካዩ በረከት ሳሙኤል ከጉዳት ሲመለስ እስራኤል እሸቱም በተመሳሳይ ከቅጣት ይመለሳል ተብሎ ይጠበቃል። ቡድኖቹ በሊጉ 43 ግንኙነት ሲኖራቸው ኢትዮ ኤሌክትሪክ 18ቱን አሸንፏል፣ ሐዋሳ 15 ጨዋታዎችን ድል አድርጓል፣ 10 ጨዋታዎች ደግሞ በአቻ ውጤት ተጠናቀዋል። ኢትዮ ኤሌክትሪክ 65፣ ሐዋሳ ደግሞ 49 ጎሎችን ማስቆጠር የቻሉ ቡድኖች ናቸው። እርስ በርስ ባደረጉት ጨዋታ ላይ ሌላኛው ስሁል ሽረ ከሲዳማ ቡና ጋር የሚደረገው ጨዋታ ነው። ስሁል ሽረና ሲዳማ ቡናን የሚያገናኘው የሁለቱ ቡድኖች ወሳኝ የሆነው ጨዋታ የ24ኛው ሳምንት መገባደጃ መርሃ ግብር ነው። በአስራ ስድስት ነጥቦች አስራ ሰባተኛ ደረጃ ላይ የተቀመጡት ስሁል ሽራቦች በመጨረሻው ጨዋታ ከተከታታይ ሽንፈቶች መልስም ያሳኩት አንድ ነጥብ ወደ ድል በማሳደግም በወራጅ ቀጠናው ካሉ ክለቦች ያላቸውን የነጥብ ልዩነት ለማጥበብም ወደ ሜዳ ይገባሉ። ጠንካራው ባህር ዳር ከተማን በገጠሙበት የመጨረሻው ሳምንት ጨዋታ ነጥብ የተጋራው ስሁል ሽራ ቢያንስ ከበላዩ ካሉት ቡድኖች ያለውን የነጥብ ልዩነት ለማጥበብና ላለመውረድም የሚያደርጉት ፍልሚያ ውስጥም ተስፋን የሚያለመልምበት ጨዋታ ያደርጋል። በመጨረሻው ጨዋታ ከተከታታይ ሶስት ሽንፈቶች መልስም የሁለተኛው ዙር የመጀመሪያ ነጥቡን ያስመዘገበው ቡድኑ በዕለቱ በብዙ ረገድም የተሻሻለ ብቃት ማሳየቱ በዛሬው ጨዋታ ላይም ከሌላው ጊዜ የተሻለ ግምትም እንዲሰጠው ያስገድዳል። በተለይም ጠንካራ ቡድን በገጠመበት ጨዋታ ላይም ከሶስት መርሃ ግብሮች በኋላ ግብ ሳያስተናግድ መውጣት መቻሉ ጠንካራ ጎኑ ነበር። ሆኖም ግን ባለፉት አራት ጨዋታዎች ኳስና መረብን ማገናኘት የተሳነውና በመጨረሻዎቹ አስር ጨዋታዎችም ሶስት ግቦችን ብቻ ያስቆጠረው በማጥቃት አጨዋወቱን ማስተካከል በቀጣይ የሚጠብቀው ትልቁ ስራ ነው ባህር ዳር ከተማን በገጠሙበት ጨዋታ በርከት ያሉ የተጫዋቾች እንዲሁም የአደራደር ለውጥ ያደረጉት አሰልጣኝ ጌታቸው ዳዊት በዛሬው ጨዋታ ተስፋ ሰጪ እንቅስቃሴን ያሳየውን የመከላከል አደረጃጀታቸው ጥንካሬን ከማስቀጠል ባለፈ ትልቁ የቡድናቸውን ድክመት የሆነውን የግብ ማስቆጠር ችግርን መቅረፍ ግድ ይላቸዋል። በ26 ነጥቦች በ13ኛ ደረጃ ላይ የተቀመጡት ሲዳማ ቡናዎች ካሉበት የስጋት ቀጠና ለመራቀም ለወራጅ ቀጠናው ከተቀመጠው ስሁል ሽረ ጋር ይጫወታሉ። በመጨረሻው ሳምንት ከአራት ተከታታይ የአቻ ውጤቶች በኋላ በኢትዮጵያ ንግድ ባንክ ሽንፈት የገጠማቸው ሲዳማ ቡናዎች በጨዋታው ከሌላው ጊዜ አንጻር የተሻለ እንቅስቃሴ ማድረግ ቢችሉም በጨዋታው መገባደጃ ደቂቃዎች ላይ በተቆጠረባቸው ግብ ሽንፈት ማስተናገዳቸውን ተከትሎ ከአምስት ሽንፈት አልባ ጨዋታዎች በኋላ ነጥብ ሳያስመዘግቡ ወጥተዋል። ሲዳማ ቡናዎች በደጋፊያቸው ፊት ባደረጉት የመጀመሪያ ጨዋታ በብዙ ረገድ ተሻሽለው ቢቀርቡም ጫና ፈጥሮ በተጫወቱባቸው ደቂቃዎች ያገኟቸውን የግብ ዕድሎች በመጠቀም ረገድ የነበረባቸው ድክመቶችም ዋጋ አስከፍሏቸዋል። ከባለፉት መርሃ ግብሮች አንጻር ሲታይ በመጨረሻው ጨዋታ በማጥቃቱ ረገድ ጉልህ መሻሻል ያሳየው ቡድኑ በቀጣይ መርሃ ግብሮችም በግቡ ፊት ያለበትን ውስንነት መቅረፍ ይኖርበታል። በዛሬው ዕለትም በመጨረሻው መርሃ ግብር የባህር ዳር ከተማን የማጥቃት ጨዋታም የማምከን ረገድ ውጤታማ ስራን ሰርቶ ወደ ዛሬው ጨዋታ የሚቀርበው ሰሆል ሽረም እንደመግጠማቸው በመጨረሻ ጨዋታ ላይ የታዩትን የአፈጻጸም ድክመቶች ማረም ይጠበቅባቸዋል። ከወራጅ ቀጠናው አፋፍ ካለው ቡድን በአንድ ነጥብና ደረጃ ከፍ ብሎ የሚገኘው ቡድኑ ከአምስት ጨዋታዎች በኋላ ከድል ጋር በመታረቅ ከአስጊው ቀጠና በትንሹም ቢሆን ፈቀቅ ለማለትም ጠንካራ ፉክክር እንደሚያደርግ ይገመታል። ሰሆል ሽራዎች በዛሬው ጨዋታ ጉዳትም ሆነ በቅጣት የሚያጡት ተጫዋች የለም። በሲዳማ ቡና በኩል አንተነ ተስፋዬ በጉዳት ካለመኖሩ በቀር ሁሉም የቡድኑ አባላት ለዛሬው ጨዋታ ዝግጁ ናቸው። ቡድኖቹ በሊጉ ሶስት ጊዜ ተገናኝተው ሲዳማ ቡና ሁለቱን ሲያሸንፍ፣ በአንዱ ጨዋታ ደግሞ አቻ ተለያይ ተዋል ሲዳማ አምስት ሲያስቆጠር ስሁል ሽረ ደግሞ ሶስት ግቦችን ማስቆጠር ችሏል። የተሰረዙትን የ20122 ጨዋታዎችን ሳያካትት ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ መስገናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ሳደርግ ቆይቻለሁ። ላይክ እንዲሁ ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ምስጋናችን ላቅ ያለ ነው። በቀጣይ ሌሎች ፕሮግራሞችን ይዘን ዳግም የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።